አይስክሪም ሀና አይስክሪም ሀና ለአብራ ማሬ ፎሎ አድርጊያት ሶፊን እና ቁጥር ላኪላት። ፎሎ አረግሻት? አሁን ሶፍዬ ፎሎ አድርጊያት ቁጥሯን የለክላት። ማን ነቀላት? እኔ እ ያስገባሃት ይሁናል። የገንዘብ እርዳታ አይደለም። እባክሽ ችግር ላይ ብለኝ እኔ ኢንቫይት ያደረኳት ማን ነቀላት? እሺ፣ ፎሎ አድርጊያት ሶፊ። ፎሎ አረግሻት። አንቺ ሶፊ ሶፊ ሀቡየ አይ ዲድ መስዬ ልሳብልሽ። ኦኬ ኦኬ፣ አይ ዲድ በቃ ላኪላት። ቁጥርሽ ለሶፊ ይሁና፣ ነይ ኦኬ ና ማማሳይ ኦርደር ቫኒላ አይስክሪም ፍሮም በካላ። እሺ ይሁና። አቤት ሀብዬ ሰላም፣ እንዴት ነሽ? ሁላችንም እንግዲህ ሰላም ብያለሁ። ሀብዬ፣ በአንድ ወቅት እንዲህ በረመዳን ውስጥ ማለት ነው ረመዳን ማለቂያ ውስጥ ገብቼ ነበረ፣ አንቺ አንቺ ጋ ማለት ነው እሺ ቅርታ። እንትን ነጯ እኔ ጋ ነበረች እና ያ ከወጣውኝ ኔትወርክ ስለማይሰራ ነው፣ ታች ስለሆንኩ በጣም ይረብሻል። እሺ ቅርታ። እና አንቺ ጋ ገብቼ ነበረ ማለት በጣም ጨንቆኝ፣ በጣም ከባድ ነገር ጓደኛ ይገጥማት ነበር ና እንዴት እንደማገኛት ምን እንደማደርግ በጣም ጨንቆኝ ገብቼ ነበር። እንድታስታውሺ ሳይሆን አግኝቻታለሁ፣ እንድትፈልጊ ነው። ከምታስቢ በላይ በጣም ከብዙ እሺ። በመጀመሪያ አብዬ፣ እኔ ጋር ለእንግድነት ነበር የመጡት። እኔ ያለሁበት አቡዳቢ ነው። እነሱ እኔ ጋ ለእንግድነት ነበር የመጡት። የእኔ አሰሬ እህት ቤት ነው የምሰራውና ደስ ጓደኛ እዚህ ነው ያወቅኳት። እንግዲህ ሌላ ጊዜ አላቃትም ነበረ እና ከመጣሽ በኋላ ቤታቸው እዛ መጀመሪያ የነበሩበት ቤት ሌላ ቤት ከመቀየራቸው በፊት የሚስተካከል ነገር ነበረ በጣም ረመዳን፣ እንግዲህ አንድ ሶስት ወር አልሆነም፣ ሶስት ወር ወይ ሁለት ወር ያ አወቅሽኝ። እሺ አመሰግናለሁ ብዬ እዚሁ አንቺ ጋር ትዳር ምናምን ብዬ ገብቼ ነበረ። ባለፈው ቪዲዮ ብርቼ አይታኝ እሳናት ቁጥሯን የላክችልኝ ትዳሩስ ቢቀር አልኩኝ ብዬ፣ እንዴት እንዳመሰገንኩሽ እንዴት ደግሞ ስለ አንቺ እንዳወራን ልነግርሽ አልችልም። የእውነት ክፉ አይልካል እያየች ነበር ላይቭ ከአንዳንድ ነው በቃ፣ ቁጥሯን የላከችልኝ ፎሎ እንትን ያደረገችኝ ፎሎ አድርጋኝ ቁጥሯን ነው በመጀመሪያ የላከችልኝ እና ፎቶዋን የእሷን ፎቶ እኔንኝማ ስፈልግኝ እንትን ለይቶፕ ላይ ተመልክቼ ነበር ነ ብላ ምናምን፣ ነው የእውነት እንዴት እንዳለቀስኩኝ በትክክል እሱን ግን አላገኘችኝም። ገባዎች ግን የትዳሩ ቪዲዮ ሳት ነው ያየችኝ። በጣም እሱን ልንገርሽ ብዬ ነው። በጣም ከምታስብ በላይ ሰላም ይነስቶ ነበረ ማለት የኢትዮጵያ አዲስ ዓመት ማለት በጣም ረዥም ሰዓት ነበረ እንግዲህ እኔ እየተመካከሩ ባሉበት ሰዓት ላይ የምታውቂው ነገር አለ ብላ ስትጠይቀኝ፣ እኔ ምንም ነገር አላውቅም ነበረ። በሰዓቱ ማለት አላውቅም፣ ከዛ ደቂቃ በፊት አላውቅም ነበር ምንም ነገር። አንቺ የምትሰሪበት ቤት ኢትዮጵያዊ ሰራተኛ እንግድነት የመዳምሽ እህት ወይም ጓደኛ ዘመድ የሆነ ነገር መጣች። ከዛ በኋላ ልጅ ስትመታ አንቺ አየሻት አይደል? አይደለም፣ ቪዲዮ ተቀርጾ ቪዲዮ ሴትዮ ከደረሰ የኔ ሴትዮ ነች። የኔ ሴትዮ የእሷ ማደም ሳትሆን የኔዋ ማለት ነው። የኔዋ ነች። ብዙ ነገር አድርጋት እንትን ያለቻት በመስኮት በመስኮት መስኮት የኩሽ ነው። መስኮት ነበረ እና በዛ ሶስት መቶ ብር ነበረኝ እጄ ላይ ስልኳን፣ ሶስት መቶ ብሬን። በቃ ብጃማ ነው የለበሰችው ግን እኔ ምንድነው ሀሳቤ ከወጣች እኔ አይዲ ሰራለኝ ምንም አይመጣም ብሄድ አገሬ ነው። እሷ ደግሞ ያን አይዲ ለማሰራት የምህረት አዋጅ ስለነበረ፣ በጣም ተፈተፍያሽ። የሚገርምሽ ፓስፖርቷን ሁለቱንም አሮጌውንም አዲሱንም ነበር በዛሽ ሰከንድ ውስጥ የተቀበለችት። ከዛን ውጭ ስላት እሷን መዳሟን ትወዳለች፣ መዳሟን ታምናለች። መዳሟ እውነት ደህና ነች። እሷ ምንም አላረገቻት፣ ምንም ማለት እንደዚህ የምታደርግብኝ አይደለችም ነው ያለችው። መዳሟን ማለት ነው የራሷን። እኔ በሳቱ አይኔ ቀልተዋል ሆነ ያስታውቅብኛል። እና ውጪ ነው ያልኳት በቃ እና አልወጣም፣ ለምንድን ነው መውጣም ነው ያለችኝ። ከዛ በዛ ሰከንድ ደግሞ ወደ የእንግዳ ማረፊያ ያስገባት። የእንግዳ ማረፊያ ውስጥ የሚገርምሽ በጣም ግብብድ የሆኑ ፖሊሶች ግን፣ የራሳቸው እንትን፣ የራሳቸው ወገን ትክክል ፖሊስ ናቸው። ግን ትክክለኛ ስራ አይደለም የሰሩ የነበረው በጣም አሁን እሷ ስታወራ ማለት ነው በጣም ነበረ የመቷት በጣም ቪዲዮ አራት ደቂቃ ምናምን እኔም አይቻለሁ መቋቋም እስከሚያቅታኝ ድረስ። ግን በቃ እንደበፊው በጣም እንደተሰቃይሽ ከዛ ከሄድሽ በኋላ ቀርልብሻ አላስታውስም ብዬ ያለ ብዬ ቪዲዮውን አሳይተውኝ ነው። መጨረሻ ላይም ደግሞ ሌላ በጣም አንቺ እንድትፈሪ ነው ቪዲዮ ያሳዩሽ። እኔ ልጅ ስለማሳድግ እኔም የሆነ ነገር ባደርግ እንደዚህ እንደመሆን ሆነ። ይሄ ነው የምታደርጊያቸው የሚለው ነገር ጭንቅላቱ ሽንግሳ ልጆቹ እንዳትነቂ ነው ያሳዩሽ ቪዲዮ በትክክል ብዬ በሰዓቱ እኔ እንደዛ ብዬ ነገርኩሽ። የእኛን የአበሻን ገመና ደብቄ ነው ምክንያቱም አበሻ ታውቂያለሽ። ግን ይህም ቪዲዮ ለመዳም የሰጠችው አብራት የመጣች ሌላ ደግሞ ጓደኛ ነች በነገርሽ ላይ የእውነት ኢትዮጵያ ልጅ ስትመታ ቪዲዮ ቁጭ ብላ ቀርጻል። ኢትዮጵያዊ ቀርጻት ለመዳሙ ሰጠች። በትክክል ከልጅቷ ስልክ ስትቀበል ግን የኔዋ መዳም በጣም ትነች እና እስቲ ብላ ነው እንጂ ሆን ብላ የሚያችኛ ሽራ ማድርግ አይደለም። እንዲ ለመቀረጸቸው ስልኳ የነበረ ስልታስፈራራ የሆነ ነገር ከሳ ስልፈልግ ይኸውልሽ የመዳምን ልጆች የመታሽበትን ቪዲዮ አየሽ ሁለቱም ወረቀት አልነበረባቸውም። ትክክል አብዬ፣ ሁለቱም ወረቀት አልነበራቸውም። ሁለቱንም ስፖንሰር የምትሆነው ደግሞ መዳሟ ነበረች አብዬ። የራሳቸው መዳሟ ማለት ነው። ለሁለቱም፣ ለአንድ ሰው ነው የምችለው አለች ተባለ። ጋርም ተፋታ ነበር እና ለሁለት ሰው ስፖንሰር መሆን አልችልም። ያም የሆነው እንዴት ነው አብዬ? ለዛች ለተጎጂዋ ነበረ የምታመዝነው። ሰፖርት አንዳንድ ነገሮችን ሰፖርት የምታደርገውም ለዛችኛው ነበረ እና እንደዛ ስትለኝ፣ እና አንደኛው አሁን ያችኛ አሁን አይዲ ተሰርቶላታል ለቤት ነች። ግን የሚገርምሽ ብዙ ቻለንጅ የተደረገች ነው፣ ብዙ ነገሮች። እሺ ቆይ የዛን ጊዜ ከደበደቧት በኋላ አውጥተው ጣሏታል። በትክክል አብ። እሺ አሁን አንቺ ስታገኛት ስታገኘሻት፣ በኋላ ምን ደርሰውባት? ማን አነሳ ከወደቀችበት? ምን አለችሽ? እኔ በአቡዳቢ ውስጥ የማውቃቸው ልጆች ነበረ። እዛ ሄድኩኝ አለች ጃዛ ቤት ብዙ ጊዜ ቆየች። ገና አሁን አንድ ወር ሚሆናት ነው ስራ ገና። ከአንድ ወርም አብ የገባችበት ቤት የደች ሰራተኛ ልትመጣ ነው። አሁንም ከስራ ልትወጣ ነው። ምክንያቱም ለትንሽ ለአንድ ወር ከአስራ አምስት እንደዛ ምናምን ነበረ እየተፈለገችው እሱን ሰርታ ያቺኛ ስትመጣ ልትወጣ ነው። አሁንም ከስራ ልትፈናቀል ነው። ምክንያቱም አይዲ ሰላ ሌላ እንደዚህ እንትን ብላ መስራት አልቻለችም። ለራሱ ስራ ሳቢት የምትሰራ ከሆነ አንድ ልጅ መጠበቅ፣ አንድ ሺህ አምስት መቶ ፕሊዝ፣ ሀብዬ እውነት ትሰራለች። አረ ትሰራለች፣ ምንም ችግር የለባትም። ያስ ልጅ መጠበቅ ነው፣ መምታት እኳ አይደለም። ሀብዬ መታም እኳ አይደለም። ይሄ ቪዲዮን ለኔ ያሳየችውና እንትኑ ላይ የነበረው መታ እኳ አይደለም። እንዲ አንዳንድ ጊዜ ኮንፊዝድ ስትሆኝ የሚሆነው ነገር የለም የሆነ የምታደርጊያቸው ነገሮች የመቀጥቀጥ እኮ አይደለም። አሁን ብዙ ጊዜ የሚባለው በጣም ስትመጪ አይደል መታሽ የሚባለው በቃ የሆነ ኮንፊውዝድ የሆነችበት ሰዓት ነው የቀረጿት። ሀይለኝነትን የምታሳይበት ሰዓት አለ አይደል? ግንፍል የምትይበት ያን ደግሞ አታደርገውም። አንድ የተቃጠለ በሳት አይጫወትም አይደል? በላይነሽ ኢንቫይት አድርጌሽ ተሽከርክረሽ ነው ዱብ ያልሽው በላይነሽ። ፎሎ አድርጊ ፎሎ አላረግሽም። በላይነሽ ሀብዬ በመጀመሪያ አመሰገንሻለሁ ከሚባለው በላይ እኔ ግን በጣም ደስ ብሎ በጣም ነው የማመሰገነው። እኔም በጣም ሀብዬ ክብር ስጥልኝ፣ እድሜና ጤና ስጥሽ ለልጆችሽ ማለት ነው። የምልሽ ነገር የለኝም በጣም ነው የማመሰገነው። እሺ ግን ማለት ነው እንዴት ዳነች? ታከምች ከቀጠቀጣት በኋላ ሐኪም ቤት ምናምን፣ አልተሰበረም? ውይ ጀርባዬ ያለች ጀርባዋ በጣም ተጎድተዋል በአሮጌት ሌላም አሮጌት ነበረች እና የአሰሪዋ እናት ዱላ ይዛለች መሰለኝ እና በሱ የመተቻት በጣም የኔ ሴትዮ ደግሞ በጣም ነበረ የመተቻት እንደ ጆሮ ግንዷን ጆሮዋል ማለት ነው ነውምንም አይነት ሳንቲም አልነበራትም። ምንም አልነበራትም ስትወጣ፣ ምንም አስር ሳንቲም አልነበራትም። በዛ ላይም ደግሞ ወደ ስራ ሮ ናት ማለት ነው። ኢጃዛ ቤት ሶስት ወር ከዛ ስራ ቦታ አንዱ አራት ወሯ ነው። ገና ከመስከረም ጀምሮ እንግዲህ ዘጠኝ ወር። መስከረም ከጀመረማ አሁን ግንቦት ነው፣ ዘጠኝ ወር ማለት ነው። በቃ ገና ይሄ አሁን ወሩ ነው የምትሰራው። እንዴት ትከሳለች? ራናዊ ናት። ራሷ ህገ ወጥ ናት እኮ

የፃን ልጅ ስትመታ የወላችሁ ታሪኩ እንደ መሰላችሁ እሷ የምትሰራበት ቤጠረ መዳን ላይ ገብታ አፋልጉኝ ብላ ነበር። እሷ ቪዲዮ አብርታ ነበር። አሁን ግን ነጋ ብቻ ጋ ብቻ ፈልጋ መጣ ትዳር ፈልጋ ቪዲዮ ስታበራ ልጅቷ አይታት ነው። ፎሎ አርጋት ቁጥሯና ፎቶ አልካላት የተገናኙት እሷ የምትሰራበት ቤት የሴትዮ እህት ሀበሻ ሰራተኛ ለቻት ይዛ እነሱ ቤት ትመጣልች። እንግድነት ይዛ በመጣችበት የእሷ ሴትዮ ከዛች ጋ አብራ የምትሰራ ሌላ ሀበሻ ለእሷ ሴትዮ ቪዲዮን የህፃን ልጅ ቪዲዮች እሷ ስትመታ የቀረጻቻትን ትሰጣታለች። የእሷ ሴትዮ ደግሞ ሁሉንም አሰባስባ ያጎት ልጅ ምናምን ምናምን ወንዶች፣ ፖሊሶች መጥተው ቤት ውስጥ ያቺን ሀበሻዋን ህፃን ልጅ ስትመታ ቪዲዮ ያለባትን ሀበሻ ቀጠቀጧት። ሲቀጠቅጧት መጀመሪያ ግን ከመቀጥቀጣቸው በፊት የእሷ ሴትዮ ቪዲዮን ስታሳያት ሂጂ ጥፊ ብላት ነበር። ሂጂ ጥፊ ሴትዮ እጇ ላይ የኔ ሴትዮ እጇ ላይ አንቺ የሴትዮን የመዳምሽ ልጅ ስትመቺ ቪዲዮ እጇ ላይ አለ። ስልኳ ላይ አሳየችኝ። እኔ አላቅመረኔ ስትመታ አይቻት አላቅም አልኩ ጥፊ ሶስት መቶ ድርሃም አለኝ፣ እንኪ ይህን ይዘሽ በኬችን መስኮት ዘንደሽ ጥፊ ስላት፣ አረ የኔ ሴትዮ አትሰማትም እባክሽ የኔ ሴትዮ ጥሩ አትላታለች። ሴትዮዋ እቃ አሰራልሻለሁ ምናምን ምናምን ስላለቻት፣ አረ ብናምና ተማምና ከዛን ይህንን እያለቻት ገና እያወሩ መታ መጥተው ጠሯትና እንግዳ ክፍል አስገብተው ቀጥቅጠው ቀጥቅጠው ቀጥቅጠው፣ እየቀጠቀጡም ቪዲዮ ቀርጸዋት፣ በግሩፕ እየመቷት ቪዲዮ ቀርጸዋት አውጥተው ጣሏት። ይችኛዋን ደግሞ ቤት ውስጥ ያለችው አንዳት ዜች ላይ የሆና ቪዲዮን አሳዩት። ልጅ አንቺም ጫፋቸው ልጆቻችንን ብትነኪ ይሄ ነው የሚጠብቅሽ ብለው ቪዲዮን አሳዩት። አስታወሳችኋት ሷ ማለት ነው። ከዛ በቃ አውጥተው ጣሏት። ልጅቷ አሁን እኔ ቤት ላይቭ ላይ ትዳር ፈልጋ ስትመጣ ቪዲዮ አብርታ አገኘቻት እና በውጽፋለ ተገራይተው፣ አመሰግናለሁ፣ በአንቺ ምክንያት ጠፋችብኝን ጓደኛዬን ከዘጠኙ በኋላ አገኘኋት። ቴንኪው ሁለት ላይ ነው የመጣችው እናም አሁን እንዴት ሆነ ስላት፣ አውጥተው ከጣሏት በኋላ የምታውቃቸው ልጆች አርመም ብርህ እና ኢጃዛ ቤት አቡዳቢ ወስደዋት እዛ አገግማ ለወራት ተኝታ ቁስሏ ምኗ ጀርቧ የተቀጠቀጣችው ከዳነች በኋላ ስራ ገብታ፣ አሁን ደግሞ ሰዎቹ ኮንትራት ሊያመጡ ነው፣ ስራት ልፈታ ነው እንትን አበሻ ቤት ከፈለገች አስገባ ብዬ ነበር። ደግሞ ኃላፊነቱ ፈራ። ወይ እሷ ልጅ ብትመታ አበሸዋ እኔን ትወቅሳለች፣ ወይ ደግሞ አበሸዋ የሆነ ነገር ብታረጋት እሷ እኔን ትወቅሳለች። እንደዚህ ዓይነት ኃላፊነት በጣም ያስፈራኛል። እኔ ነገ ሀቢባ አንቺ አስገብተሽኝ ነው እንዲያችም ልጇን ብትመታት፣ ሀቢባ አንቺ አምኜ ነው በአንቺ ስለሆነ ነው ያስገባው ትላለች። ይቅርብኛል። ራስ ምታት ያሚ